እኮ ኢየሱስ እሱ እራሱ እኔ ጌታ ነኝ ያለበትን ማስረጃ አምጪ ይላለች። ይከብዳል። ስምኝ፣ በደምብ አድርገሽ ዮሐንስ ወንጌል ምዕራፍ ከቁጥር እና የሚልበትን ጌታ ነኝ የሚልበትን አምጪ ያለችው አጠይቁኝ። ጌታ ምንድን ነው የሚገባው? ሲጀመር ለጌታ ምንድን ነው የሚገባው? ስግደት አይደል? አምልኮ አይደል? ለዚህ ጌታ ነው ይገባዋል። አዲስ ገቢ ጴንጤ መታለች ጌታ የሚል ቃል ተጠቅማ ኢየሱስን ፈጣሪ ለማድረግ ሞክራለች። የእስከዛሬዎቹን ጴንጤዎች መጽሐፍ ቅዱስን ገልጠና አስተምረን ገብቷቸዋል። አዳዲሶቹን ደግሞ ለማስተማር እንገደዳለን ማለት ነው። መጽሐፍ ቅዱስ ላይ የሐዋርያት ስራ 2፡36 ላይ እግዚአብሔር ፈጣሪ ኢየሱስን ጌታ አድርጎ ሾመው ይላል። ስለዚህ የኢየሱስ ጌትነት በሹመት የተሰጠ ነው። ኢየሱስ ዕድሜው 30 ዓመት ከሞላ በኋላ የተሰጠው ስልጣን እንጂ ኢየሱስ 30 ዓመት እስከሚሞላው ድረስ ማንም ሰው ጌታ ኢየሱስ ብሎ አልጠራውም። ጌትነት፣ አዳኝነት፣ አገልጋይነት ይህ ስልጣን ነው። ልጅነት ስልጣን ነው። እግዚአብሔር ኢየሱስን ልጅ አድርጎ ሾመው፣ ጌታ አድርጎ ሾመው፣ ካህን አድርጎ ሾመው፣ ነቢይ አድርጎ ሾመው፣ መልእክተኛ አድርጎ ሾመው። በሹመት የሚገኝ ነው። የኤፌሶን መልእክት ምዕራፍ 1 አንቀጽ 22 ላይ የሁለት ሺው እትም ምን ይላል? ኤፌሶን ምዕራፍ 1 አንቀጽ 22 ላይ እግዚአብሔርም ሁሉን ከጉርበታች ያስገዛለት ቤተ ክርስቲያንንም በማንኛውም ነገር ራስ አድርጎ ሾመው ይላል። ስለዚህ ኢየሱስ ክርስቶስ ተሹሞ ነው። የኢየሱስ ጌትነት የሹመት ጌትነት የተሰጠ ነው። ማቴዎስ ወንጌል ላይ ስልጣን በምድርና በሰማይ ተሰጠኝ ይል የለም እንዴ? ጳውሎስ ለቆላስያስ ሰዎች በላከላቸው ደብዳቤ ላይ እግዚአብሔር ለኢየሱስ ጌትነትን ስልጣናትን ኃይላትንና ዙፋናትን ፈጠረለት ይላል። ስለዚህ የኢየሱስ ጌትነት የተፈጠረለት እንጂ ኢየሱስ ክርስቶስ በራሱ አይደለም ጌታ የሆነው። እንደዚሁም በሐዋርያ ስራ ምዕራፍ 5 አንቀጽ 31 ላይ ይህን እግዚአብሔር ለእስራኤል ንስሐና የኃጢአትን ስርየት ይሰጥ ዘንድ ራስ መድኃኒትን ማድርጎ በቀኙ ከፍ ከፍ አደረገው ይላል። ስለዚህ ኢየሱስ ክርስቶስ ራስ ተደርጎ ነው፣ መድኃኒት ተደርጎ ነው፣ ጌታ ተደርጎ ነው። አስባችሁታል? የተደረገ ነው። ማን ያደረገው? ፈጣሪ። ስለዚህ ሊመለክ የሚገባው ሊሰገድለት የሚገባው ኢየሱስን ጌታ ማድረግ የቻለውን ፈጣሪ ነው። ኢየሱስን ንስሐ እንዲሰጥ መድኃኒት እንዲሆን ራስ እንዲሆን የላከውን ፈጣሪ እንጂ ኢየሱስን አይደለም። ኢየሱስ አምልኮ የማይገባውም ስግደት የማይገባውም። ስግደትና አምልኮ የሚገባው ለአንዱና ለብቸኛው ፈጣሪ ኢየሱስን ለሰጠን ነው። የሐዋርያ ስራ ምዕራፍ አራት አንቀጽ 12 ምን ይላል? ሐዋርያ 4 12 መዳንን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ የተሰጠ ኢየሱስን የሰጠን አምላክ ነው ሊመለክ የሚገባው ኢየሱስ የተሰጠ ነው። ስለዚህ ዋናው ማን ነው? ሰጪው ነው። አስባችሁታል? ሰጪ ምን ያክል ደግ ነው? ሰጪ ምን ያክል ቢወደን ነው? ስለዚህ ዋናው ማን ነው? ሰጪው ነው። የተሰጠው አደለም፣ ቁም ነገሩ ሰጪው ነው። ለምሳሌ አንድ ሰው ስጦታ ቢሰጣችሁ በልባችሁ የሚያርፈው ነገር ሰጪነቱ ነው፣ ሰጪው ነው። ያን የምትወዱት የምታፈቅዱት፣ በልባችሁ የሚቀመጠው ውለታው ልትረሱት የማትችሉት ሰጪው ነው። እንግዲህ ኢየሱስ የተሰጠ ነው። ሰጪውን እርስት አድርገው ሰጪውን ክደው ነው የተሰጠውን የሚያቆለጳጵሱት። እንግዲህ ጴንጤዎች አዲስ ኪዳን ላይ ያዕቆብ መልእክት ምዕራፍ አንድ ከ26 ጀምራችሁ ስታንቡት አምልኮ ለእግዚአብሔር አብ ብሎ ነው ሐዋርያው ያዕቆብ እየሰበከው። ለኢየሱስ አምልኮ አይገባውም። የሚመለከው ማነው? እግዚአብሔር አብ ነው። ሐዋርያት አንድም ቦታ ኢየሱስን እግዚአብሔር አላሉትም። የመተደጋጋሚ ተናግረዋል። ታውቃላችሁ ሐዋርያት ሰዎች እንዳይሰናከሉ ሰዎች እንዳይሳሳቱ የእግዚአብሔርነት ስልጣንና የአምልኮን ምንነት ለማን የሰጡት ለአብ ነው ለአብ እንደሚገባ አድርገው ነው ያስተማሩት እንጂ ኢየሱስ እግዚአብሔር ነው ኢየሱስ ይመለካል የሚል አንዳች ያስተምሮ ከሐዋርያት አልተገኘም እነሱም ኢየሱስን አላመለኩም የሚያመልኩት ማን ነው እግዚአብሔር አብ ነው ስለዚህ ኢየሱስ ክርስቶስ አምልኮ የማይገባው ሰው ነው የሚመለከው ኢየሱስን የሰጠን አካል ነው ስለዚህ ኢየሱስ ክርስቶስ ምንድን ነው? ፈጣሪ ለእስራኤላውያኖች የሰጣቸው የተስፋ ቃል ነው። እግዚአብሔርም ፈጣሪም ለእስራኤላውያኖች በገባበት ቃል መሰረት ያንን ሰው አምጥቶላቸዋል። የሐዋር 13 23 ላይ ያለ እግዚአብሔር ኢየሱስ መድኃኒት ይሆን ዘንድ በገባው ቃል መሰረት አመጣ ይላል። ኢየሱስ የለም ነበረ፣ የተመጣ ነው አምጮ አካል ነው። ዋናው ዘፍጥረት ላይ ነቢዩ ዮሴፍ እግዚአብሔር መድኃኒት ጌታ አድርጎኛል ይላል። ኦኬ፣ ስለዚህ ዮሴፍን አምልኩት። እንግዲህ ዮሴፍ ጌታ አድርጎኛል ብሏል። እግዚአብሔር ኢየሱስንም ጌታ ያደረገው እግዚአብሔር ነው። ስለዚህ በኢየሱስ በኩል እግዚአብሔርን እንደ ካዳችሁት ሁሉ በዮሴፍም ዘንድ ሂዱና እግዚአብሔርን ካዱና ዮሴፍን አምልኩት። ኢየሱስ አንዳች ቅንጣት ታክል አምልኮ የማይገባው ሰው ነው። በነገራችን ላይ ኢየሱስ ቢያውቀው ኖሮ ይሄን በጣም የሚቀይመው ምክንያቱም አምልኮ ለእግዚአብሔር ሲገባ ለኢየሱስ አሳልፎ መስጠት፣ ኢየሱስ አላቃችሁም ብሏል። እሱ በእርግጥ አያቃችሁም። ነገ የው መልቅያማ የትንሣኤ ቀን ሳያቀን ኢየሱስ እንዴት እንደሚስግባችሁና እንዴት እንደሚክዳችሁ ያንን ምና ይሆናል። በመጨረሻ የምምለው ከኢየሱስ ጋር የሆነ አምላክ ከእኛም ጋር ይሁን። መጽሐፍ ቅዱስ እግዚአብሔር አምላክ ፈጣሪ ከኢየሱስ ጋር እንደነበረ ነው የሚያስተምረው። ሐዋርያት ሥራ 10፥38 ላይ ያለላቸው ከኢየሱስ ጋር የነበረው አምላክ ይመለክ። ኢየሱስን ማምለክ አቁሙ። ኢየሱስን የሰጠንን አካል እውቅና ስጡ። እውቅና አትቀሙ፣ አትንፈጉ።